ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድርልኝ ክብራትና ክብራን፣ ሣድስ ቤተሰቦቼ እንደምን ያላችሁልኝ? እንግዲህ እንቀጥላለን። ዛሬም እንደተለመደው እዚህ ስክሪን ላይ እንደምታዩት ይቺ እናት ልጇ ሳር ላይ በመርገጡ የተነሳ ሲያጎሳቁላት የምታዩትን የደንብ ባለሙያ በሚባሉ የሚታወቁትን በተመለከተ ኮመንት እናደርጋለን። በጣም ልቤን ስላናደደው ነው ማለት በጣም ያሳዝናል። አንዳንዴ ወደ ጭካኔ ሰዎች አእምሯቸው እየተሰራ እንዳለ እየተገነባ ያለው ነገር ምን እንደሆነ በጣም ያሳዝናል። ይሄን ነገር በተመለከተ ኮመንት እናደርጋለን። እሱ ብቻ አይደለም። ሁለተኛው ፕሮግራማችን ደግሞ በተለይ በተለምዶ ሱቅ በደረቴ ተብለው የሚታወቁትን ከአዲስ አበባ ከተማ በጣም በሚያሳዝን ጨክን ያለ ህግ ወጥቶባቸዋል። እሱም በተመለከተም በዚህ ፕሮግራሜ ላይ እናያለን። ሌላኛው ኢሳይያስ አፈወርቂን ምናልባት ሊያናድድ የሚችል ነገር ነው። ይሄ ጉዳይ እንግዲህ በኢትዮጵያና በእስራኤል መካከል የተሰማ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሰጡት ለኢትዮጵያ የሰጡት በተለይ የአሰብ ወደብን ተመልክቶ የድጋፍ ለመስጠት ያደረጉት ነገርን በተመለከተ በዚህ ፕሮግራሜ ላይ ኮመንት አደርጋለሁ። እሱ ብቻ አይደለም። በዓመታት ልዩነት በተለይ የአሰብ ወደብን ተመልክቶ መለስ ዜናዊ በህይወት ከመሄዳቸው አስቀድሞ በነበረው ጊዜ እስራኤል ኢትዮጵያ የአሰብ ወደብን እንድትጠቀም ለማድረግ ድርድር እያደረገች የነበረችውን ጉዳይ በተመለከተ ምን ይመስላል? አሁን ያለውስ ማዕቀፍ ምን ይመስላል? ለምንድነው እስራኤል የአሰብ ወደብን የፈለገችው በሚለው ዙሪያ ላይ ኮመንት እናደርጋለን። አብራችሁኝ እንድትቆዩ በድጋሚ በአክብሮት ጋበዝኩኝ። ወደ መረጃዎቼ ልለፍ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ ወደ መጀመሪያው መረጃ ልለፍላችሁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በተለይም የአፍሪካ ቀንድ ላይ የቀይ ባህርን ለመጠቀም ኢትዮጵያ ያንን ቦታ እንድትይዘው ለማድረግ ከዚህ ቀደምም በጣም ጥረት አድርገው እንደነበር እስራኤሎቹ ይታወቃል። እንደሚታወቀው በምስራቅ አፍሪካ ላይ በተለይም የሶማሌላንድን በመደገፍ ደረጃ እስራኤል ትልቁን ቦታ ከሚይዙት መካከል ትገኛለች። ስለዚህ በዚህ ስፍራ ላይ የሶማሌላንድን ኢትዮጵያ በዚህ ደረጃ ላይ ቀርባ እንድታነጋግር ሀገራዊ እውቅናም ጭምር እንድትሰጥ ለማድረግ በጣም ብዙ ድጋፍ እስራኤል ስታደርግ እንደቆይች ይታወቃል። እሱ ብቻ አይደለም። በቀይ ባህር ላይ በኢትዮጵያ ኃይል እንድታገኝ እስራኤል ረጅም ጊዜ ፍላጎት አላት። ለዚህ የሚሆነውም እንግዲህ በብዙ ታሪካዊ ሂደቶች ውስጥ ከኤርትራ ጋር ከሚሆነው ግንኙነቷ ይልቅ ከኢትዮጵያ ጋር ቢሆን አዋጪነት እንዳለባት እስራኤል ታውቃለች። ከፍተኛ የኢትዮጵያውያን ቁጥር በየጊዜው ወደ እስራኤል ለመንፈሳዊ ጉዞ ይሄዳሉ። እንደገናም ደግሞ በኢትዮጵያና በእስራኤል መካከል በብዙ ሺህ ዘመናት የቆዩ ጥንታዊ ታሪኮች አሉ። በዚህና መሰል ጉዳዮች ብቻም አይደለም ስትራቴጂካሊ ኢትዮጵያ ካላት የጦር አቅምና ሌሎችም ስትራቴጂ የተነሳ በዚህ ስፍራ ላይ የጦር አቅሟን እንድትይዝ እስራኤል ከፍተኛ ድጋፍ በማድረግ እንደምትገኝ ይታወቃል። ይሄ በዚህ ሁኔታ ላይ እንዳለ እንግዲህ ተመሳሳይ ድጋፍ አሁን የኢትዮጵያ ላይ ለመስጠት ኢትዮጵያ በባህር በር ማግኘት በምታደርገው ጥረት ላይ በተለይ በአሰብ ወደብ ተመልክቶ ያላትን አቋም እንድታጠነካክር ለማድረግ እስራኤል ከዛሬ በቅርቡ ከኢትዮጵያ ጋር መምከሯ ታውቋል ማለት ነው። እንግዲህ ይሄ በእስራኤል ከ2017 እንደ ፈረንጆቹ አቆጣጠር ተመሳሳይ ነገር እንደነበረ ይታወቃል። የእስራኤል ዲፕሎማት የኤርትራ ፕሬዚዳንት ኢሳያስን በአስመራና በ2017 መገባደጃ ላይ ደግሞ አዲስ አበባ ላይ ከኢትዮጵያ ፕሬዝዳንት በወቅቱ ኃይለማርያም ደሳለኝ ጋር ጭምር የአሰብ ወደፊት የወደፊቱን እጣ ፈንታ በተመለከተ የእስራኤል ዲፕሎማቶች በኤርትራና በኢትዮጵያ ተመላልሰው ሄደው መምከራቸው አንድ ስውር ዶክመንት በደንብ አድርጎ ይገልጻል። እንግዲህ ስብሰባው በፕሬዚዳንት ኃይለማርያም ደሳለኝ ቀርቦ እንደነበረ እና ቀደም ሲልም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጎብኝተው እንደነበረ ከነዚህ መካከል ትኩረታቸው በእስራኤል የአፍሪካ ሕብረት የታዛቢነት ጥያቄ ላይ የኢትዮጵያን ድጋፍና ሌሎችም አህጉራዊ ጉዳዮች ላይ በተመለከተ ማግኘት እንደሆነ ይታወቃል። አንደኛው ምክንያቱ አሱ ነው። ምክንያቱም ኢትዮጵያ በአፍሪካ ሕብረት ውስጥ እስራኤል ቦታ እንድታገኝ ወይም ደግሞ ታዛቢነትን እንድታገኝ ለማድረግ ኢትዮጵያ የምሰራው ስራ ቀላል አልነበረም ማለት ነው። የአንድ ሰው የተመራ የልዑክ ቡድን በወቅቱ በ2017 በታህሳስ 24 ከእስራኤል ወደ መቀሌ በከፍተኛ ባለስልጣናት ጋር እዛ መቀሌ ተገናኝተው እንደነበረ ይታወቃል። በመቀሌ በተካሄደ መርሃ ግብር ላይ በጥናት ላይ የተመሰረተ የትብብር ፕሮፖዛል ቀርቦ ነበረ እና የክርክሩ ቁልፍ ይዘት የኢትዮጵያና የኤርትራ የአሰብ ወደብን ጨምሮ ግንኙነታቸውን እንደገና ለማደስ የቀረበ የፖለቲካ ሀሳብ ላይ እንደነበረ ለዚህ ጉዳይ ጥልቅ ጥናት ሲባል ቃለመጠይቅ ይደረገላቸው ዶኩመንቶች ተንትነውት ያስቀምጣሉ። ኤርትራ በባድመ ላይ ያለውን የድንበር ውዝግብ ለመፍታት የአሰብ ወደብን እንድትጠቀም ለኢትዮጵያም እንድሰጥ ማለት ነው። ከዛ በተጨማሪም የአውሮፓ ሕብረት ከአሰብ ወደ አዲስ አበባ ከመቀሌ ጋር የሚያገናኙ መንገዶችን ለመስራት ስምምነት እንደነበረ እና ይህም በኤርትራና በኢትዮጵያ መካከል ያለውን የጥላቻ ሁኔታ በአወንታዊ መልኩ ይቀይረዋል የሚልና ወደ ኢትዮጵያና ወደ ኤርትራ ትብብር ያሸጋግራል። ሁለቱ አገሮች ኢኮኖሚ ያተርፋሉ፣ እስራኤልን በመካከል ትጠቀማለች። ያ ነበረ ድርድሩ ማለት ነው። በጣም የሚገርም ዶክመንት ነው። ከፈለጋችሁ አታች አደርግላችኋለሁ ከታች ዶክመንቶችን ብታነቧቸው በጣም ጥሩ ነው። ስለዚህ ከዛ በኋላ ከሶስት ሳምንታት በኋላ ዘመን ተለወጠ። በ2018 እንደ አውሮፓውያኑ ዘመኑ አቆጣጠር ኢሳያስ ንግግራቸውን ህወሀትን በወቅቱ እንደ ችግር ህወሀት ለዚህ በጣም ችግር ፈጣሪ ሆኖብናል በሚል ጌም ኦቨር ወያኔ የሚለውን መፈክር አቀረቡ ማለት ነው። ከዛም የጂኦፖለቲካዊ ፖለቲካዊ ሁኔታን መቀየሩ በማያጣይቅ ሁኔታ በህወሀት ላይ ዘመቻም የተከፈተበት ጊዜ እንደነበረ ጊዜው ያ ጊዜም ትክክለኛው በህወሀት ጋር ጥላቻ የተፈጠረበት ወይም መቆራቆስ ምክንያቱም ይህንን ሀሳብ የህወሀት አመራሮች ተቀባይነት አላገኙም። ሶስቱም ቃለ መጠይቆች የተደረገላቸው ሰዎች ወይም ዶኩመንቶቹም ጭምር ይህንን ነው የሚናገሩት። በወቅቱ የነበረውን አሰብ ወደብን ኢትዮጵያ ተጠቅማ በዛ አይነት የንግድ ልውውጥ ላይ ያ አይነት ሀሳብ ፕሮፖዛል እስራኤል ያቀረበችውን በተመለከተ በህወሀት ዘንድ ተቀባይነት አለማግኘቱን ኢሳያስ አፈወርቂም ህወሀትን መክሰስ መጀመራቸውን የዛ ሰዓት ዶክመንቱ ይናገራል። ይሄም እንግዲህ ጂኦፖለቲካዊ ሁኔታዎች ከዛ በኋላ እንደተለዋወጡም ጭምር ያሳያል። በ2012 የወቅቱ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት የተለዩበት ጊዜ ነው። ከዛም አቶ ኃይለ ማርያም ደሳለኝ በእሳቸውም ትክ ይተኩበት ነው። የኤርትራ ፕሬዚዳንትም ኢሳያስ አፈወርቂም በዛ ሰዓት የነበረውን ነገር በደንብ የተመለከቱበት ጊዜ እንደነበር በደንብ ይታወቃል። ከ2018 ስምንት ዓመታት ቀደም ብሎ የነበረ ጊዜ ነውያ ሶ በ2015 ዓ ም የተባበሩት አረብ ኤምሬትስ በጅቡቲ ያለውን ወደብ ወደ ኤርትራ አሰብ ወደብን ደግሞ በጣም ወደ አስፈላጊነት በመቀየር ኤርትራ በተባበሩት አረብ ኤምሬትስ እርዳታ ወደቡን ለማልማት እድል ሰጠች ማለት ነው፣ ለተባበሩት አረብ ኤምሬቶች ከዛ የተባበሩት አረብ ኤምሬቶች ለ30 ዓመታት ያክል በሊዝ በወቅቱ ፈርመውት እንደነበረ ይታወቃል። በ2016 ዓ ም ትራምፕ ወደ ስልጣን ከመጡ በኋላ ያለው ሁኔታ በዚህ አካባቢ ላይ መልክዓ ምድሩን ይበልጥ ትንሽ ፖለቲካዊ መሻሻል ፈጥሮለት እንደነበረ ይታወቃል። በመጨረሻም ከዛ በኋላ የሚታወቀው 2020 ዓ ም ነው። የአብርሃም ስምምነት የሚባለው አብርሃም አኮርድ፣ እሱ የተፈጸመበት ሰዓት ላይ የተያያዘ ጉዳይ ያለበት ነው። ስለዚህ በአሜሪካ የሚደገፈው የተባበሩት አረብ ኤምሬት ሳዑዲ አረቢያ በእስራኤል መካከል ያለውን ትብብር ግብፅን ጨምሮ እንዲሻሻል ያደረጉበት ጊዜ ነው። ከዛ ቀደም ብሎ በ2017 ዓ.ም ለኢትዮጵያና ለኤርትራ የቀረበ የሰላም እቅድ እንደነበረ ይታወቃል። ኢትዮጵያን የባህር መዳረሻ እንድትሰጥ እና ኤርትራ ደግሞ ብዙ ኤርትራን ካጉላላው ማዕቀብ እንድታርፍ የሚያደርጉ ስምምነቶች በሆኑ ማለት ነውና በኢሳይያስም በጥር 2018 በሰጡት ቃለ መልስ ላይ ከሰጡት መግለጫ ጋር ይሄ ጉዳይ ደግሞ ይስማማል። የጂኦፖለቲካል ንፋስ የመለወጥ አይነት ባህሪ ያሳየ ማለት ነው። 2018 የእርቅ የሚመስል ነገር በደንብ በረታ የታችሁ እንደነበረ ከዛ ቀደም ብሎ 2017 በእስራኤል ዲፕሎማሲ ለኤርትራና ለኢትዮጵያ የቀረበ ሀሳብ ነበረ እና ከአውሮፓውያን ድጋፍ ቀርቦበት የነበረ ነገር ነው። ከዛ በጁላይ 2018 ምስጢራዊው የሰላም ስምምነት ከተባበሩት አረብ ኤምሬት፣ ሳዑዲ አረቢያ ጋር የነበረው ለኤርትራና ለኢትዮጵያ በሰጡት የገንዘብ ድጋፍ እንደምታስታውሱት ሳዑዲ አረቢያ የነበረው ስምምነት ነው። ከዛ የአውሮፓ ሕብረት ለኤርትራ የመንገድ ግንባታ ፕሮጀክቶችን ለመስራት እና ኢትዮጵያ በዛ ሁኔታ ተጠቃሚ የምትሆንበትን ጉዳይ ለማምጣት ተሰራ ማለት ነው። ከዛ በጁላይ 2018 ከኢትዮጵያ ጋር በመተባበር የኤርትራ ወደብ የመገንባት እቅድ እንዳለው ያንን በተመለከተ ሳዑዲ አረቢያ ያቀረበችው ፕሮፖዛል እንደነበረ ታስታውሳላችሁ። በኢትዮጵያና በኤርትራ መካከል በሳዑዲ አረቢያ የተፈረመው ስምምነት በወቅቱ ኤርትራ ከኢትዮጵያ ጋር የገባችው ሰላም ስምምነት የፖታሽየም ወደብ መገንባትንም ጭምር እዛ ላይ የማቀድ ጉዳይ እንደነበረም ዶክመንቱ ያጋልጣል። በኤርትራ ውስጥ የአውሮፓ ሕብረት መንገድ ግንባታ ፕሮጀክትን ማቀድ ከማስታወቂያው ይህንን ከመደረጉ በፊት በየካቲት 2019 ፕሮጀክቱ ተጀምሮ እንደነበረ ከዛ ወደ 20 ሚሊዮን ዩሮ ያክል በጀት ፈሶበት እንደነበረ ዶክመንቱ ያጋልጣል። ከዚህ በኋላ እንግዲህ ለቀጣይ ደረጃዎች 60 ሚሊዮን ዩሮ ያክል በጀትም ተዘርግቶ እንደነበረ ይታወቃል። የተባበሩት መንግስታት የፕሮጀክት አገልግሎት ቢሮ የሚባል UNOPS የሚባል ተቋም ነው ይሄንን የሰራው። ከዛ ጋር የመጀመሪያዎቹ ስብሰባዎች ከ2025 ከህዳር 25 እስከ 30 መካከል እንደነበሩ እነዚህ የ ሲክሪት ዶክመንቶች ይናገራሉ። እንግዲህ ፕሮጀክቱ በጥር 24 2019 እንግዲህ የኢትዮጵያ ስምምነት በጣም የመጣበት ጊዜ እንደነበረ ታውቃላችሁና በዛ ሰዓት ላይ ኦስትሪያ፣ ቤልጅየም፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ኔዘርላንድስ፣ ኖርዌይ፣ ስዊድን፣ ስዊዘርላንድ፣ ዩናይትድ ኪንግደም እንዲሁም ደግሞ ኢኢኤኤስ የሚባል ተቋም እነዚህ የተገኙበት ስብሰባ ተደረገና ይሄ ጉዳይ ለነሱ ብሪፍ ተደረገ ተብራራላቸው። ከዛም እንደ አውሮፓዎቹ ዘመን አቆጣጠር በ2018 ጁላይ ወር ላይ የሰላም ስምምነቱ ተደረገ። ፕሮጀክቱ ሰላምን ለማጠናከር የኢኮኖሚ ውህደትን በኢትዮጵያና በኤርትራ ለመፈጸም የኤርትራን ኢኮኖሚ ለመክፈት የኤርትራን ልማት ለመደገፍ ቁልፍ ድል ይሰጣል በሚል ቀረበ ማለት ነው። እንግዲህ ይህን ጉዳይ የአውሮፓ ህብረት በደንብ ሳንሱር በተደረገበት የስብሰባው ቃለ ጉባኤ ላይ ዶክመንቱ የተወጣው ዶክመንት ያሳያል። ፕሮጀክቱ በፍጥነት አለበለዚያ ኤርትራ ወደ ሌላ ቦታ እንዳትመለከት ወይም ደግሞ ነገሮች እንዳይበለሻሹ ለማድረግ በከፍተኛ ፍጥነት እንዲሰራ የሚል ወጥቶበትና በኢትዮጵያና በኤርትራ መካከል የአሰብ ወደብን ተጠቅመው ይህን ነገር መስራት የሚለው ፕሮጀክት በከፍተኛ ደረጃ ተቀለጣጥፎ ነበር። ከአውሮፓ ልማት ፈንድ የሚባል ኢዲኤፍ የሚባል ተቋም ወደ አውሮፓ ህብረት የአደጋ ጊዜ ትረስት ፈንድ ወይም ለአንድ ፈንድ ለአፍሪካ ብርት የሰጠው ኢዩ ቲኤፍ የሚባል አፍሪካ ውስጥ ላለ ወደዛ ፈንዱ እንዲዘዋወር ከዛ ከአደጋ ጊዜ አሰራሩ ተጠቃሚ ኤርትራም እንድትሆን በተለይ የመንገዶቹ ስራ በኤርትራ ቋሚ ብሔራዊ አገልግሎቶች ውስጥ ባሉ ሰዎች መከናወን እንዳለበት ወደቡንም የአሰብ ወደብን ተመልክቶ ከኢትዮጵያ ጋር ያላትን ይህን ጥቅም እንዲጋሩ ስምምነቱ ተደረገ ማለት ነው። እንግዲህ ብዙ ነገር እዚህ ቦታ ላይ ይነገራል። እነዚህ የተያዙት ቃለ ጉባኤዎች ላይ የወጣው ዶክመንት ሲያሳይ የአውሮፓ ኮሚሽን ከስራ የተባረሩ ሰራተኞችን ብቻ ለመጠቀም ሐሳብ አቅርቦ እንደነበረና ነገር ግን በአውሮፓ ሕብረት በደንብ ሳንሱር የተደረገበት ክፍል ውስጥ ይህ ሁኔታ ተቀባይነት ካገኘና ኤርትራ ቅድመ ሁኔታዎችን በመቃወም ውድቅ ያደረገችበት ሁኔታ ነበረእና ምክንያቱም እነዚህ ይህን ስራ እንዲወጡ የደረጉ ሰዎች ከስራ የተቀናነሱ ሌሎች አውሮፓ ላይ ይህን ስራ የሰሩ ብዙም ተጽዕኖ ላይ ፈጥሮ ይችላሉ የተባሉ ሰዎች ስለነበሩ የኤርትራም ተቃውሞ ከዛ ውስጥ ወጥቶ እንደነበረ ዶክመንቱ ያሳያል። ከዚህ ጋር ተያይዞ ያ የጠቀስኩላችሁ ኮሚሽን ከኤርትራ ስለዚህ ኤርትራ በተቃወመችው መሰረት ከኤርትራ ሰባ ሁለት የሚሆኑ ሰራተኞች ለዚህ ኮንስትራክሽን ግንባታ የሚሆኑ አማካሪዎች ሌሎችም እንዲወሰዱ ወሰዱ። ከዛ የብሔራዊ አገልግሎት ሰራተኞቹ ናቸው እነዚህ። ከዛ በኢትዮጵያ በወቅቱ ካለው ደሞዝ ጋር ተመጣጣኝ ክፍያ እንዲከፈላቸው፣ ሰራተኞችን ከአውሮፓ ከመውሰድ ይልቅ ከኤርትራ ለመውሰድ ቃለ ጉባኤው ያን እንደወሰነ ይናገራል። ከዛ የጠቅላይ ሚኒስትሩን የኢትዮጵያ ጠቅላይ ሚኒስትርም ጨምሮ ለዚህ ጉዳይ ተባባሪ እንደነበሩ አሁን ያሉ ጠቅላይ ሚኒስትር ይሄን ጉዳይ ዶክመንቱ ይናገራል። ይሄ እንግዲህ ምስጢራዊ ስምምነት አብሮት አለ። በኢትዮጵያና በኤርትራ መካከል ብዙ ነገሮች እዛ ውስጥ ተያይዘዋል። ስለዚህ በሳዑዲ አረቢያ የተደረገው የነበረው ስምምነት የዚህ አካል እንደነበረ ዶክመንቱ ያጋልጣል፣ ይናገራል። ስለዚህ አሁን ያለው አለመስማማት ውስጥ ለውስጥ ፖለቲከኞቹ መናገር የማይፈልጉት ነገር አለ ማለት ነው። ውስጥ ለውስጥ ጀምረውት የነበረ ነገር ግን አደባባይ ላይ ሳይወጣ ቀርቶ የተበለሻሸ ነገር ስላለ ያ ነገር ከጀርባው እንዳለ ያስታውቃል። ስለዚህ የኤርትራና በኢትዮጵያ መካከል የኢኮኖሚ ውህደትን ለማምጣት የታሰበው የነበረው ነገር መካከል ላይ የህወሀት ጉዳይ አስቸጋሪ እንደነበረ እና ይሄም ደግሞ ህወሀት ጉዳዩን እንደበጠበጠባቸው ይናገራሉ ማለት ነው በዶክመንቱ ላይ። ሆኖም በኢትዮጵያና ኤርትራ መካከል ከሳዑዲ አረቢያ፣ ከተባበሩት አረብ ኤምሬት፣ ከእስራኤል፣ ከአሜሪካ፣ ከአውሮፓ ህብረት ጋር በመተባበር የኤርትራን መገለል በማስወገድ ለኤርትራና ለኢትዮጵያ የውጭ ድጋፍ በሚሆን ለወደብ ለአሰብ ወደብ ማለት ነው ከዛ ለመንገድ ለባህር ኃይል መሰረተ ልማት ግንባታ ድጋፍ መስጠት በሚል ያስቀምጠዋል። ሶ በጁላይ 2018 የሰላም ስምምነቱ ከተፈረመ ከአራት ወራት በኋላ የተባበሩት መንግስታት ድርጅት በኤርትራ ላይ ጥሎት የነበረው ማዕቀብ ነበረ። ያ ተነሳ በኢትዮጵያ ዲፕሎማሲያዊ ሂደት ምክንያት ነው የሆነው። በዛም እንግዲህ የኖቤል ሽልማቱ በ2019 ተከናወነ። በመጨረሻም በዓለም አቀፉ ማህበረሰብ ኤርትራ ከመገለል ተረፈች ማለት ነው። ይህ በእንዲህ እንዳለ ነው በትግራይ ክልል ላይ ጫና በማሳደር በትግራይ ጦርነት ምክንያት የተጀመረው በ2020 የመጣው የአሜሪካ ፕሬዚዳንታዊ ምርጫ ዋዜማ ላይ የሁሉም ዓይን ወደ አሜሪካ ባዘነበረበት በዛ ሰዓት ላይ ያ ጉዳይ ተከሰተ። ከዛም በጣም ብዙ ቀውስ መጣ። በትግራይ ፖለቲከኞች ለዚህ የሚሆነው ምላሽ ይሄንን ነገር መሀል ላይ ያለውን ኢትዮጵያ ያን የአሰብ በተለየ ህወሀት ባለስልጣናት ናቸው ኢትዮጵያ ያን የአሰብ ወደብ እንዳትጠቀም ለማድረግ ከተሰራው ስራ በኋላ ብዙ የምታዩ ጦርነቶች ሁሉ ነገሮች መጡ። ኤርትራም ደግሞ ጠላቴ ህወሀት ነው በሚል ያደረገው ጉዳይ ይህን ሁሉ ሰበብ ይዞ እንደመጣ ከዛም በኋላ በስምምነቱ በተለይ በደቡብ አፍሪካ ተደርጎ በነበረው ስምምነት ላይ ኤርትራን የሚያገለው ነገር ከዛ በኋላ ተያይዞ እንደመጣና እስካሁን ድረስ ያለው አለመግባባትና ብጥብጥ ከዛ ጊዜ ተረግዞ ሊወለድ ያለ ግን የተጨናገፈ ሽል በውስጡ እንዳለ የሚያሳይ መሆኑን ይሄ ምስጢራዊ ዶክመንት ያጋልጣል ማለት ነው። ውድ ቤተሰቦቼ ከስር ሊንኩን አስቀምጥላቸዋለው። እነዚህን ዶክመንቶች ብታነቧቸው ብዙ መረጃዎችን ከውስጡ እንደምታገኙ መጠቆም ወዳለው። ስለዚህ አሁን እስራኤል እያረገች ያለችው ነገር የዛ ኮንቲኒቲ እንደሆነ ታያላችሁ። እስራኤል እያደረገች ያለችው የዛ ተከታታይነት ያለው፣ ሳውዲ አረቢያ እያደረገች ያለችው የዛ ተከታታይ ፕሮጀክት እንደሆነና አሁን ሳውዲ አረቢያ ወደቡን ብትይዘው ለኢትዮጵያና ለኤርትራ በሚጠቅም መልኩ ለማድረግ ነው የተባለውን ከዛ ጋር የተያዘ እንደሆነ ታያላችሁ። ምክንያቱም ለኢትዮጵያ በአሰብ ወደብ ላይ ቦታ ለመስጠት በኤርትራ ሳውዲ አረቢያ ቢይዘው እንደዚህ ነው ማድርገው የሚለውን ነገር በውስጡ ለማስተራረቅ ስራ እየሰሩ እንዳሉ እንደዚህ ዶክመንቶች ያሳያሉ። ከውስጥ ለውስጥ ያሉ የፖለቲካ ሂደቶች አሉ። የተቋረጡ ነገሮች የቀጠሉበት የተበለሻሹት ነገሮች መልሰው የተበለሻሹ በት ብዙ ነገር በውስጡ እንዳለ ያሳያል። እንግዲህ ከዚህ ጋር የተያዙ ነገሮች የፖለቲከኞቹ ንግግሮች ከዚህ የተወለዱ ፊት ለፊት ላይ መናገር ማይፈለጉ ከዚህ ተጸንሶ የተወለዱ እንደሆነ ማየት ይቻላል ማለት ነው። ወደ ሌላው መረጃ ልውሰዳችሁ አብራችሁ ይቆዩ። እንግዲህ ውድ ቤተሰቦቼ እዚህ እስክሪን ላይ እንደምትመለከቱት ይቺ እናት ልጇ ሳር ረግጦ እሷም ልጇን ለማምጣት ብላ ወደ ሳሩ ትገባለች። ስለዚህ ሳሩ ተረግጧል በሚል ይሄ የምታዩት የደንብ አስከባሪ ወደ ህግ ነው የምንሄደው በሚል ሲያስጨንቃት ታያላችሁ። እዚህ ላይ እንግዲህ ሶስት ነገሮችን ማየት ይቻላል። አንደኛ፣ ህሊና እየጠፋ ህሊና እየወደመ ያለበት ጊዜ ላይ መሆኑን በጣም ታያላችሁ። በሁለተኛ ደረጃ በምን ያህል ቢያምኑ ነው፣ እኚህ ሰዎች በምን ያህል ቢያሳምኗቸው ነው እስከ እናት መጫት ሕፃን ልጅ ይዛ በሕፃኗ ፊት ላይ እንደዚህ አይነት ነገር ሲያደርግ እውነት በጣም የሚያሳዝን ልብ የሚጎዳ ነገር መሆኑ ታያለች። እየለመነችው ህፃኗ፣ በህፃኗ ፊት ሲያሸማቅቅ ማለት ነው። አሁን ህፃኗ ምን ሊያስብ እንደሚችል ማየት ነው እንግዲህ ውድ ቤተሰቦች፣ በጣም ጨቅላ ህፃን ስለሆነ ብለን ልናስበው አንችልም። ህፃናት በአሁኑ ሰዓት ላይ ማይንዳቸው ሪከርድ ማድረግ አቅሙ ብዙ ነው እና ከዛ ከፊት ለፊት አንድ የቆመ መኪና ይቅርታ ጠየቀች አይደለም ወይ ሶሪ ያለች አይደለም ወይ፣ ለምን አተዋትም ይለዋል ሶሪ ብለሃለች ብሎ ሲለው፣ የምን ሶሪ ነው እያለ ሲሟግት። ስማላችሁ እንግዲህ በጣም የገረመኝ ሁለተኛው በምን ያህል ቢያሳምኗቸው ነው አእምሯቸው እስከዚህ ድረስ ይጨክነው በጣም ይገርመኛል። በሶስተኛ ደረጃ ትንሽ የጨካኝነቱ ጉዳይ ሳሩን ራሱ ያለመልመዋል ወይ ብሎ መጠየቅም ያስፈልጋል እና እነዚህ ነገሮች መታየት ያለባቸው ነገር እንዳለ ውስጤ ይሰማኛል። በእውነት ለመናገር ከሰሞኑ ራሱ በዚህ በኢትዮጵያ በተለይ የወጣ ደንብ አለ በተለይ በአዲስ አበባ በተለምዶ ኢመደበኛ ንግድ የሚያካሄዱ በሚል ወይም ሱቅ በደረቴዎችን በአምስት ፈረቃ ከፋፍሎ የሚያሰራ ህግ ጸድቋል እና በዚህ ህግ ላይ በአዲስ አበባ ከተማ አስተዳደር ካቢኔ ነው በአራተኛ አመት ስምንተኛ መደበኛ ስብሰባው ላይ ተወያይቶ አጽድቋል። ረቂቅ ደንቡ ከጸደቀው መካከል እነዚህ ሱቅ መደረቴዎች ወይም መደበኛ ያልሆኑ የጎዳና ላይ ንግድ ስርዓትን ለማስያዝ ነው ይላል እና ደንብ ባለው በደንብ ቁጥር 184 ዝባ 2017 ላይ የተቀመጠው እዛ ላይ የንግድ ሱቆችና የትራንስፖርት አገልግሎት መስጫን ሰዓትን ለማራዘም የወጣ ነው። በዚህ ላይ እንግዲህ የተቀመጡ ነገሮች አሉ። ይሄን ጉዳይ ለማስተግበር የወጣው መመሪያ መሰረት ምዝገባ የሚደረግባቸው እና የተፈቀዱ የስራ አይነቶች ዝርዝር ወጥተዋል። በዚህ መሰረት የስራ ሁኔታ በቢሮ እየታየ የሚፈቀዱ የስራ አይነቶችን ይጠቅሳል። ከዛ በከተማ ውስጥ በወረዳ ጽህፈት ቤት አማካኝነት የሚነገዱ የተፈቀዱ የስራ አይነቶች በሚል አልባሳት፣ የወንድ የሴት፣ የልጆች፣ የህፃናት ልብስ፣ የወንድ የሴት፣ የልጆች ጫማዎች፣ ሌሎችም ቀደል ያሉ ኤሌክትሮኒክስ፣ የኤሌክትሮኒክስ እቃዎች፣ ደረቅ ምግቦች፣ ብስኩት፣ ሳምቡሳ፣ ሳንድዊች፣ አትክልት፣ ፍራፍሬ፣ የታሸጉ ለስላሳ መጠጦች፣ ጭማቂ፣ የግብርና ውጤቶች፣ እንስሳት፣ እንስሳት ተዋጽኦ እነዚህ እነዚህ የመሳሰሉት በዛ ዝርዝር ውስጥ ተካተዋል። ኢ-መደበኛ ንግዱ የሚካሄደው ሰዓት ይፋ ሲደረግም በተመረጡ የመነገጃ ቦታዎችና ቀናት ነው የሚፈቀደው። የንግድ አይነቶች እንደ አስፈላጊነቱ ይወሰናል ተብሏል። ከዛ ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት የሚሸጡት እነማን ናቸው ተብሎ ተቀምጧል። ከዛ እዛ ላይ እንግዲህ የተቀመጡትን ነገሮች በደንብ ብዙ ገብታችሁ ማየት ይችላላችሁ። እዛ ላይ ግን በሚገርም ደረጃ ከተቀመጡት ህጎች መካከል በደንቡ መሰረት በመዲናዋ አንድ ግለሰብ መደበኛ ባልሆነ ንግድ ላይ የሱቅ በደረት የምንለው ይህ መደበኛ በሆነ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለው የከተማዋ ነዋሪ ከሆነ ብቻ ነው በሚል አስገዳጅ መስፈርት አስቀምጧል። እና በስራ ላይ ባለው ህገ መንግስት አንቀጽ አርባ በሰፈረው የንብረት ማፍራት መብት ስር የሚገኙ ድንጋጌዎች እንዲሁም አንቀጽ አርባ አንድንን ጭምር ይሰረዋል እና በኢኮኖሚ ማህበራዊ፣ ባህላዊ መብቶች ስር የተደነገጉ አሉ ከዚያ የዜጎች ተንቀሳቅሶ ሰርቶ የመኖር መብት ጋር አይጣረስም ወይ የሚል ጥያቄ ሪፖርተር ሚዲያ አቅርቦላቸው አዲስ አበባ ከተማ አስተዳደር ምንድን ነው ያለው? ውሳኔው በከተማ ላሉ ወጣቶች ቅድሚያ የስራ እድል ለመፍጠር ታስቦ ነው የተወሰነው በሚል ያስቀምጣል ማለት ነው። እሱ ብቻ አይደለም፣ እዛ ላይ ሲጠቀስ በዚህ በኢመደበኛ ሆኖ የሚመዘግብ አንድ ነጋዴ የሚሰጠው ቦታ አለ በዛ ላይ መስራት የሚችለው ሁለት አመት ብቻ እንደሆነና ይሄም የተደረጉባቸው እነዚህና መሰል ጉዳዮች የተደረጉት ዋነኛው ምክንያት ፍልሰትን ለመግታት በማሰብ ነው ብሎ ያስቀምጣል ማለት። ከክፍለ ሀገራት ወደ አዲስ አበባ የሚመጣው ፍልሰት እየጨመረ ነው፣ ስለዚህ ፍልሰትን ለመግታት ነው በሚል ያስቀምጣል። እንግዲህ ፍልሰት ለመግታት ነው ከተባለ እነዚህ ከአዲስ አበባ ልብስ ሲሸጡ የነበሩት በመገናኛ ላይ፣ በተለያዩ ቦታዎች ላይ ልብስ እየነገሩ የነበሩ ሰዎች ወደ ቦታቸው እንዲመለሱ ከተደረጉ ወይም አዲስ አበባ መኖር መስራት ካልቻሉ በሚሄዱበት ቦታ ምን እንዲሰሩ ታስቦ ነው የተቀመጡ የሚል መታሰብ አለበት። ግብርና እንዲሰሩ ከተሆነ መሬት ተመቻችቶላቸዋሉ። ለምሳሌ ወደ ሀዋሳ የሚመለስ ወደ ጅማ የሚመለስ ወደ ጎንደር የሚመለስ ወደ የትም የሚሄድ ሊሰራ የሚገባው ነገር ተመቻችቶለታል ብሎ መጠየቅ ያስፈልጋል። እና በጣም ብዙ እጅግ በጣም የሚያሳዝን ነገሮች አሉ። እና ይህንን እንግዲህ በጣም በሚያሳዝን መረጃ የምታዩት ነገር በከፍተኛ ደረጃ ትንሽ ከበድ የሚሉ ነገሮች እየጨመሩ ነው። እግዚአብሔር መቼም፣ ወደ እግዚአብሔር ጣት ከመጠቆም ውጪ ምንም ማድረግ እንደማይቻል ከልቤ ያለውን ሐሳብ ለመጠቆም ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ አብራችሁን ስላላችሁ እግዚአብሔር ያክብርልን። ማለት ወዳለው እውቀት ታላቁ እግዚአብሔርን ታከብራለች።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 ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን።